በፊት ማለት ነው ከነብዩ መሐመድን በፊት ኢየሱስ ክርስቶስን አምላክ አይደለም ብሎ የሰበከ አለ ወይ? ለምሳሌ አሁን ጳውሎስ ኢየሱስ ክርስቶስን አምላክ አይደለም ብሎ ተናግሯል ወይ? እንዲሁ ሌሎች ነቢያቶችስ አምላክ አይደለም ብሎ ይናገራሉ ወይ? አዎ ከብሉ ኪዳን ነው የምንጀምረው። ብሉ ኪዳን ላይ የነበሩ ነቢያት ይመጣል ይወለዳል ብሎ የሚጠብቁት መሲን ነው መሲ ደግሞ ከዳዊት ቤተሰብ ውስጥ የሚመጣ እንጂ ራሱ ፈጣሪ ነው ብለው አይጠብቁም ነበረ። መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ እግዚአብሔርም ለዳዊት ማላይ ፀጠትም አለማ ዮዴሄባ ዘዳግም 6 4 ላይ ያለው ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ፣ እስራኤል ስማ፣ አምላካችን ያህዌ አንድ ያህዌ ነው የሚባል ለዳዊት ቃል ገባልን። ምን አለው ከወደ ፍሬ በዙፋን ላይ አስቀምጣለሁ አለ። እራሴ መጥቼ በዙፋን ላይ ቀምጣለሁ አለ እንዴ? ኖ አላለም እንደዛ። አን ሁለተኛ ሳሙኤል ምዕራፍ ሰባት ቁጥር 12 እና 14 ላይ አንተ ባንቀላፋ ጊዜ ከወድ ፍሬ ከወድ ከወገብህ ዘርን አስነሳለሁ ነው ያለው። እራሴ እመጣለሁ አለው አላለም። ዘርን አስነሳለው ነው ያለው። ከአብርሃም፣ ከኢሳቅ፣ ከያዕቆብ ቤተሰብ ውስጥ ተመዞ የሚመጣ ዘር እንዳለ ነው ብሉይ ኪዳን ላይ የነበሩ ነቢያት አስምረውና አበክረው አስረግጠውና ረግጠው የነገሩ ማለት ነው። አዲስ ኪዳን ላይም ስንመጣ ጳውሎስ ይህንን ነገር ምንድን ነው ያለው ስንል ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለትም ከዳዊት አምላክ እንደ ተስፋ ቃል ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። መጣ አይልም፣ አመጣ። አምላክ ራሱ መጣ ይላል አይልም፣ አመጣ ነው የሚለው። ስለዚህ ኢየሱስ አምላክ ነው ብሎ ኢየሱስ ያወጀበትም ነገር የለም። አንድ አምላክ የሚባለው የኢየሱስ አምላክ ነው የነበረው ማለት ነው። ስለዚህ ከዛ አንጻር አይ ቲንክ ኢየሱስም ያ አንድ አምላክ ነው ብሎ አላስተማረም። ማርቆስ ወንጌል ምዕራፍ አስር ቁጥር አስራ ስምንት ላይ አንድ ሰው መጥቶ ቸር መምህሮ ያለው ኋይ ኮልሚ ጉድ፣ ለምንድን ነው እኔን ቸር የምትለኝ? ዜር ኢዝ ኖ ጉድ በትዋንዛቲስ ጋር ከአንዱ አምላክ በስተቀር ቸር የለም አለ። እኔን ለምንድን ነው የምትለኝ አለ። ኋይ ኮልሚ ጉድ እኔን እኔን ለምንድን ነው እኔነቱን ከአንድ አምላክ አውትሳይድ አድርጎ ነው ያወጣው። ኤክስክሉድድ ነው ያደረገው። አውጣው ኢየሱስ ራሱ ጳውሎስም በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ አንድ አምላክ አለና ዜር ኢዝ ኦንሊ ዋን ጋድ ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን በአንድ አምላክ እና በሰዎች መካከል ያለው መካከለኛ አንድ አለ አለ ዘማን ክራይስት ጂሰስ እሱም የሆነ ክርስቶስ ኢየሱስ ነው አለ ሀዋርያት ስራ ምዕራፍ 2 ቁጥር 22 ላይ የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው ስለዚህ የናዝሬቱ ኢየሱስ ማለት በአንድ አምላክና በሰዎች መካከል መካከለኛ ሆኖ ሲያስተላልፍ የነበረ ኦንቶሎጂካ ሲል ሰው ነበር፣ ሜታፊዚካሊ ደግሞ መልእክተኛና ነቢይ መሲ ነበር ማለት ነው። ይሄንን ነው ከተን ጀምሮ ሲያምኑ የነበረው። እንደዛ ከሆነ እንደዛ ብሎ የሚያምኑ የኢየሱስ ተከታዮች ነበሩ ሲባል፣ አዎ ኢቦናይት፣ ናዝራዊያን ቁርአን እስኪመጣበት ጊዜ ድረስ ሰንሰለታቸውን ጠብቀው የነበሩ ሰዎች ናቸው ዳይናሚክ ሞናርኪዝም የሚባለው። እነዚሁላ በታሪክ ውስጥ ነበሩ። ግልጽ ነው። ጉድ በጣም እንጂ። አንድ ጥያቄ እጠይቅሃለሁ አንተ። ኦኬ፣ ስለዚህ አንድ አምላክን ነበረ ያምልከዋል። ኢየሱስ ክርስቶስም እንደተስፋ ቃል የመጣ መድኃኒት ነው ነው የምትለኝ። አው ለእስራኤል መድኃኒት ነው የሚለው። ለእስራኤል ለኛም ማለት ነው አይደለ? ብቻ ሳይሆን ለኛም ለእስራኤል እናንተ ቡችሎች ናችሁ፣ ፍርፋሪ ነው የደረሳችሁ። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምኮሱ ይላል፣ የልጆችን እንጀራ ለቡችሎች መስጠት አይገባውም። ስትል፣ አይ ቡችሎችም እኮ ከልጆች የተረፈውን ትርፍራፊ ያገኛሉ አለች። ያው ትረፋፊው ነው ይደረሳችሁ፣ ፍርፋሪው ይገባቸዋል። እናንተ ለእናንተ ማለት ነው እናንተ ልጆች አይደላችሁ ልጅነትም ኪዳንም የሕግ መጽሐፍ ለእስራኤላውያን ነው ብሎ ነው ሮሜ 9 አንድ ላይ የሚናገረው። እናንተ ፍርፋሪው ደርሷቸዋል ቡችሎች ናችሁ፣ እንደ ቡችልነታችሁ ፍርፋሪውን የደረሳችሁ። እሺ ከጥቂ ማለት እኛ ቡችል አይደለን ማለት ነው በኢየሱስ አው ይላላው ለልጆች እንጀራ ለቡችሎች መስጠት አይቻልም ማለት ስለዚህ አሁን ቡችሎች እኮ ከልጆች ላይ የተረፈውን እኮ ያገኛሉ ስትለው በጣም ታላቅ ነው ብሎ ይሁን አለ። ስለዚህ አሁን ምንድነው ከእስራኤል ውጪ ያሉ ሰዎች የኢየሱስ ክርስቶስን ትምህርት ኢየሱስን መሲህነት ምናም ቢቀበሉ ችግር የለውም። ምንድነው ግን የሚደርሳቸው ዋናው ምግብ አይደለም ፍርፋሪ ነው የሚደርሳቸው፣ ፍርፋሪ ነው ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩም እና ነው ያለው እሱ የመጣበት አላማም ይላማም ሐዋርያትንም ሲልካቸው በአዛም ገዳት ሂሉ፣ በሰማርያም ገዳት ሂሉ፣ ወደ ጠፉት ወደ እስራኤል ቤቶች ቤት ሂሉ ነው የሚለው ማቴዎስ 15 ላይ። ስለዚህ ያኛው ተርፍ ነው ትርፍ ነው ሌላ ማለት ነው። በሰማሪያ በይሁዳ እስከ ምድር ዳርቻ ድረስ ምስክር የሆኑት የተበተኑ አይሁዶች ነበር። ከዚህ በረት ያልሆኑ ሌሎች በጎች አሉኝ ሲል ኢየሱስ በነበረበት ሰዓት አስራ ሁለቱ ነገድ እስራኤል ተበትነው ሁለት ነገድ ብቻ ነበረ በኢየሩሳሌም የነበረው የይሁዳና የብንያም መንግደገድ በተረፈ አስሩ ነገዶች ጠፍት ነበረ። ስለዚህ ከዚህ በረት ያልሆኑ ሌሎች በጎች አሉኝ እነሱን ላመጣ ዘንድ ይገባኛል ያለው የእስራኤልን ቤት በጎች ነው ሲፈልግ የነበረው እናንተ ግን በግም አይደላችሁ ከመነሻውን

በጎች እረኛ ነው። እረኛው የመጣው ለእስራኤል ቤት ነው። ራሱ እረኛ አስነሳላቸዋል ብሎ ሕዝቅኤል ላይ ኤርሚያስ ላይ የተለያየ ቦታ ላይ ሲናገር የነበረው እረኛ እመጣለሁ ያለው መሳያ ነው። ዘፕሮሚስ መሳያ ነው። ሐዋርያ ስራ ምዕራፍ ሁለት ቁጥር 22 ላይ እናንተ የእስራኤል ሰዎች ሆይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው ለእናንተ የእስራኤል ቤቶች ሆይ የእስራኤል ሰዎች ይላል ሐዋርያ ስራ ምዕራፍ 13 ቁጥር 23 ላይም እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። ላንቺ መድኃኒት ነው ብለሽ ከተከበርሽ ችግር የለውም። ተርፎ ነው። ፍርፋሪው ነው የደረሰሽ። ቡችላ ነሽ ራሱ ማለት ነው። ልጅ አይደለሽም። አንቺ ቡችሎች ይላቸዋል ይላቻው ቡችሎች አሀ ልጅ የተባልነው በክርስቶስ ኢየሱስ ልጅነት ያገኘው ያ ልጅነት ቀርቶ አህዛብና አይሁድ አንድ ሆኑ። ጳውሎስ እና ጳውሎስ ናቸው ያስተምሩት እሱ በኋላ ላይ ነው የአህዛብ ሐዋርያ የተላኳል። እነ ጴጥሮስ የተላኩት ለእስራኤል ቤት ነው። ለዛ ነው ጥል የነበረ እኮ ገላትያ ላይ እኛ ከሰበክነው ወንጌል የተለየው የሚሰብክላችሁ የተረገመውን ሲባል በገላትያ በኤፌሶን በፊልጵስዮስ በምን በተለያየ ቦታ አይዱአን ውስጥ ተበትነው ነበረ ነበር። 12 ሐዋርያቶች ለተበተኑት ነው ራሱ ያዕቆብ ምዕራፍ 1 ቁጥር 1 ላይ ለተበተኑት ለእስራኤል ቤቶች ነው የሚለው። ለ12 ወገኖች፣ 12ቱ ነገደ እስራኤል ነው የተላኩት የተመረጡት። ስንት ሰዎች ናቸው? እየሱስ የመረጣቸው ሐዋርያቶች ስንት ናቸው? ቁጥራቸው ታውቂያቸዋለሽ? 12 12 ሰዎች ናቸው። ለምንድን ነው ያደረገው? 12ቱ ቤተ እስራኤል ውስጥ እንዲሄዱ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ እናንተ በአስራ ሁለት ዙፋን ላይ ለመቀመጥ በአስራ ሁለቱ ነገደ እስራኤል ላይ ልትፈርዱ በአስራ ሁለት ዙፋን ላይ ትቀመጣላችኋ አላችሁ። ስለዚህ አስራ ሁለቱ ነገደ እስራኤል ናቸው ያሉት። ለአስራ ሁለቱ ነገደ እስራኤል አስራ ሁለቱ አዋሪያት ተመርጠው ወንጌልን ለነሱ እንዲያደርሱ ነው የተጠሩት። እነዛ ደግሞ አስራ ሁለቱ ቤተ እስራኤል ደግሞ ጠፍተዋል፣ የሉ ኢየሱስም ላመጣ ዘንድ ይገባኛል ብሎ ባዋሪያት አመካኝቶ እኔ እንደላከኝ እኔ እልካቸዋለሁ አለ። አብ ኢየሱስን የላከው ለእስራኤል ቤት እንደሆነ ሁሉ ኢየሱስም ደግሞ አዋሪያትን ሲላከቻቸው ለጠፉት ለእስራኤል ቤት እንጂ ወደ ሌላ አትሂዱ ብሎ ነው ይላካቸው። በኋላ ላይ ግን እነ ጳውሎስ ሲመጡ ነገሩ ተቀየረ። ወደ አህዛብ ምናምን ጀመሩ። ማለት የማይመለከታቸው ሲጀመረ እኮ ትንቢትም ያላቸው አይሁዲያኖች ናቸው። ይመጣል ብለው የሚጠብቁት እስራኤል ቤቶች ናቸው። ሲጠብቁ የነበሩት መሲሁን፣ አህዛቦች አያውቁትም። ይምጣ ይምጣ የሚባል ነገር ምንም የተነገራችላቸው ነገር የለም። እሺ የዮሀንስ ወንጌል ምዕራፍ 12 ላይ ኢየሱስ ክርስቶስ ቃል ይፈርድባችኋል ሲል ያ የተናገረው ቃል የአምላክ ቃል ስለሆነ ነው የሚፈርድብን። ሁጄ ይቆምባችኋል ምስክሬ ይሆንባችኋል ነው። በፍርድ ቀን የሚፈርዱት እነማን ናቸው? ይላል ማርቆስ 12 ቁጥር 38 ላይ የፍርድ ቀን በዚህ ትውልድ ላይ ተነስታ ትፈርድበታለች አለ። ንግስት አዜብ ምን ማለት ነው? ንግስት አዜብ ትፈርዳለች ሲል በዚህ ትውልድ ላይ የነነዌ ሰዎችም በፍርድ ቀን ይፈርዳሉ፣ ይላል። ምን ማለት ነው ይፈርዳሉ ሲባል? ይፈርዳሉ ይመሰክሩብናል ነው። ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ በአስራ ሁለቱ ነገድ ላይ ልትፈርዱ በአስራ ሁለቱ ዙፋን ላይ ትቀመጣላችሁ፣ ይላል። ምስክር መሆን ማለት ነው። ኢየሱስ የተናገረው ንግግር ጉጃ ይቆምባችኋል ማለት ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 34 ላይ እንደዛ ነው። ከቃልህ የተነሳ ትጸድቃለህ ከቃለ የተነሳ ትኮነናለህ። የሰው ለሚናገረው ለእያንዳንዱ ነገር በፍርድ ቀን መልስ ይሰጥበታል። አይደለም? ይሄ ነው ሁጃ ይቆምበታል። አልሰማሁም አይልም። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድ ያለ ልጅ ሰደረስ ዓለም እንዲወደዋልና አለ። ዓለም በልጁ ልጅ እንጂ በዓለም ላይ እንዲፈርድ አላከውምና በልጁ የሚያምን አይፈርድበትም። በማያምን ግን በአንዱ በልጁ እግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃን ወደ አለ መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ቀለማን ስለመረጡ ፍርዱ ይነዋል። ሁጅ ቆሙባቸዋል። ከዛ ጊዜ ጀምሮ ሁጅ ቆሙባቸዋል። ያስጠይቃቸዋል። ሪሳላውን ከሰሙበት ጊዜ ጀምሮ ሰዎች ይፈርድባቸዋል። ያኔ በመጨረሻ ቀን የሚፈርድባቸው ይሄ የሰሙት ቃል ነው ራሱ ማለት ለምን ሮሜ ምዕራፍ አስር ቁጥር 17 ላይ እምነት ከመስማት ነው፣ መስማት ደግሞ በእግዚአብሔር ቃል ነው ይላል። ያልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? ይላል። ስለዚህ አንድ ሰው ሪሳላው መልእክቱ ከደረሰው በኋላ ሁጄ ይቆምበታል ማለት ነው። ከዛ አንጻር ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ የሚናገረው ማለት ነው። እኔ በመጨረሻ ቀን ያልፈርድባችሁ እኔ የተናገርሁት ቃል እርሱ በመጨረሻ ቀን ይፈርድባችኋል የሚለው ከዛ አንጻር ነው። ቃሉ ማለት ነው። አንድ አስረዳኝ የሚተናከረው ቃል ያልሰማ እግዚአብሔርን ቃል ያልሰማ ቃል ካልሰማን ወደ እሱ ካልተመለስን ያ ቃል በመጨረሻ ዘመን ይፈረድብኛል። ፈርድብኝ መስከረ ተጀምሮ ይህ መስከረ ከሱረቱል ኢስራ ምዕራፍ 17 ቁጥር 15 ላይ እንደዛ ነው። መልእክተኛ እስከምንደርስ የምንቀጣ አይደለንም ይላል አላህ። ስለዚህ መልእክተኛውን ሰምቶ ሪሳላውን ሰምቶ ጤነኛ ይምሮ ያለሰው ሱረቱል አህዛብ ምዕራፍ 33 ቁጥር 5 ላይ ልባችሁ እያወቀ በሰራችሁት ነገር አጥያት ይሆንባችኋል። የሚለው በምንሰራው ስራ በፍርድ ቀን ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት ካላ ዘንድ እንቀበላለን ማለት ነው። ይሄ ነው ምንዳን ምንዳና ፍዳም ሰው ያገኛል ማለት ነው። ሪዋርድ ኤንድ ፓኒሽመንት፣ ቅጣትና ሽልማት። አይ ከፓር ነው። ስለዚህ እኔ የፈለኩት አምላክ ነው ይፈርዳል የሚለውን ነበር። አብሽሪ አንቺ አሁን እኮ ትንሽ ነው የቀረሽ። እራሱ አሁን አንቺ ያለሽው ቁርአኑ የሚናገረው ነገር አለ እሱ ላይ ነው ያለሽው፣ እና መስመር ላይ ነሽ ያለሽው አብሽሪ። እራሱ የምታመልከው አሁን የአብርሃምን አምላክ ነው እያመለክሻለሽ፣ ኦልሬዲ ጀመረሻል። የአብርሃም አዎ አምላክ፣ ደግሞ የኢሳቅ አምላክ፣ የያዕቆብ አምላክ። ደግሞ አንዴ መስመሩ ላይ ከገባሽ እንደዛ ኦሪዘ ጻፍ ምዕራፍ 3 ቁጥር 13 ላይ ሙሴ ኤሎሂምን እነሆኔ፣ ወደ እስራኤል ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማነው? ባልን ጊዜ ምን ልበላቸው አለው። ያህዌ ምን አለው ኤሎሂም መልሶ እሄ አቸሬ እሄ አለው ይላል። ለእስራኤል ልጆች እሄ ወደ እናንተ ላከኝ ትላላችሁ አለ። በዚህ አውድ መሰረት እሄ ማለት የአምላክ ስም ነው። እሄ ማለት ምንድነው እኖራለሁ ማለት ዘሊቢንጓን ማለት ነው፣ ራሱ ማለት ነው። ከዛ በኋላ ነው ካለው በኋላ ምን አለ

በታላቁ ስም ያለ ታላቁ ስሙ ማን ነው አሸም ያሸም ዮዴሄ ዋብ ሄ የሚለው ነው ያለው አሁን ዮዴሄ ዋብ ሄ ላይ ከአዶናይ ላይ አኦ አስጨምሩበት ያህዌ ጆሆባ የሚል ነገር ፈጠረ ማለት ነው ለዛ ነው ኢንሳይክሎፒዲያ ኢንተርናሽናል ቮሊዩም ምን አለ ዘጠኝ ላይ ስትመለከችሁ ያህዌ በአር ከሆነ ድምጽ ሰጪ ፊደላት ተዋቅሮ ያህዌ በመባል በስተት የገባ የተነበበ ነው አለ ዩኒቨርሳል ጄዊሽ ኢንሳይክሎፒዲያም እንደዛ ነው ያህዌ የቴትራ ግራማተን የተሳሳተ አነባነብ ነው አለ። ኢንሳይክሎፒዲያ ከአሜሪካ ደሞ ሲናገር ያሃዌ ለእስራኤል አምላክ የተሳሳተ ስም ነው አለ። ዮድ ሄ ቫፌ ነው ትክክለኛ፣ የመጀመሪያው የነበረው ዮድ ሄ ቫፌ። የቴትራ ግራማተኑ ከቀኝ ወደ ግራ ዮድ ሄ ቫፌ ያኻዋኻ የሚለው ነገር እኛጋ አለ፣ ትምህርቱ ማለት ነው። ረሱለላህ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሱነን ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ሲናገሩ ያላ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት። ይህ በሶስት ስራዎች ላይ በበቃራ በአሊምራን ኢምራን በጣሃ ውስጥ ይገኛል። አብዱ ረሱላህ ሰለላሁ ዐለይሂ ወሰለም ሙሁራኖቻችን ምን አደረጉ? ፈለጉት። ሱረቱ በቃራ ላይ መራፍ ለቁጥር 255 ላይ አለሀይ የሚል ስም አለው ታላቁ ስም። ከዛ ሱረቱ አለ ኢምራን 32 ላይ አለ ሀይ የሚል ስም አለ። ሱረቱ ታሃ መራፍ ያ ቁጥር 111 ላይ አለ ሀይ ዘሊቪንጓን የሚባለው ጓን ሚባለው ተፍሲሩ ኢብኑ ከሲር ሱረቱ በቃራ ምዕራፍ ለቁጥር ሁለት መቶ ሃምሳ አምስት ላይ ያላ ታላቅ ስም በእርሱ በተማጸኑበት ጊዜ የሚቀበሉበት ነው የተባለው ይሄ ነው ብሎ ሱረቱል በቀራሪ። ስለዚህ ሙስሊሞች ጠዋትና ማታ አያትል ኩርሲን ሲቀሩ ይሄንን ታላቁን ስም ነው የሚጠሩት። ያላ ለሀይ እያሉ ነው፣ ዘሊቢንጓን እያሉ ነው የሚጠሩት። አንቺ ያሃዌ ይዮዲ ሄ ባፊ መትዩት ይዮዲ ሄ ባፊ። በጣም ትልቅ ቦታ አለን እኛ ሙስሊሞች ስም ይተረጎማል እንዴ? ቆይ ማለት ለምንድን ነው የኛ እግዚአብሔር አትተረጎም? ተርጉሙ። አይደለም እኮ ዮዲ ዮዲ ሄ ባፌ የሚለው ነገር ዮዲ ዮዲ ሄ ባፌ የሚባለው ነገር በኦሪጂናሉ በፓሊዮ ብራይስ ነው አይደለ? ለሙሴ ያናገረው? አዎ፣ እሱም ለምንድን ነው እኛም አንጠቀመው አሁን ላይ በሱ ብቻ መጠሪያ አልተደረገው? የለማ አሁን የሚጠቀሙት ማሶሬት ነው። ዮድሄ ቫብሄ የሚለው ምን እንደሚባል አይታወቅም። ራሱ አጠፉት። አምላካችን አላህ በቁራና መጣ እና ምን አደረገው? ሪቪል አደረገው ያንን ነገር። አልሐምዱሊላህ አልሃይ ዩልቀዩም እያልን እንጠራዋለን እኛ። አለሀይ ዘሊቢንጓን እያለን ተመሳሳይ ነው። ሴሜቲክ ባክግራውንድ ላይ ያለ ነው። አልሃይ ብትዩ ዩዲሄ ኸዋ ማለት ኖረ ነው ዘሊቢንጓን ማለት ነው ዮድሄ ቫብሄ